ሰላም እንዴት ናችሁ? በእያላችሁ በዱሉ ነገር ሰላም ነው። አሸይና አሸይና እንዲላችሁ ሞኝላችሁ አለው ቤቶቼ ስትት ጎቡ እንደ ልማዳችን ላይክና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሎ ለዚህም አመሰግናችሁ አለ። ዛሬ ወደ ሚዛናችን ይዘን መጣ ነው አርቲስት ሸዋፈራ ደሳለኝና እፎይ ነው። እንግዲህ አርቲስት ሸዋፈራ ደሳለኝ እንደምታውቁት በጥበብ ስራው በዞ በብዙዎች ዘንድ ተወዳጅነትና አክብሮት ያገኘ ሰው ነው። ሰሞኑን ደግሞ በአንዳንድ መንፈሳዊ አገልግሎቶች ተቆስተታል። ይሄንን ተከትሎም እጅግ በጣም መነጋገር ይሆናል። እኔ ለምን መነጋገር ማድረጉ እንዳስፈለገም አልገባኝም። ሰው የፈለገውን ሃይማኖት መከተል ይችላል። ባለበት ሃይማኖት የፈለገውን አይነት እንቅስቃሴ ቢፈልግ ስብከት ቢፈልግ ዝማሬ ማድረግ ይችላል። ያን ስልጣን መስጠቱ የሚችለው በሃይማኖት ውስጥ ያሉ ሰዎች ናቸው። እኛን አይመለከተንም። ለምን አንዳንድ ኦርቶዶክሳውያን እዛ ውስጥ ገብተው ኮሜንት መጻፍ እንደፈለጉም አልገባኝም። አንዳንድ ነገሮን አይቶ ማለፍ ያስፈልጋል። አይቶ ማለት በቃ ጉዳይ አይደለም። ካገኙት ሁሉ ጋር መኮራከር መነታረክና እንኳ ሰላም ተውስጥ መግባት ግዴታ አይደሉምና እባካች ሎምን መሰላጭ። ይሄ የንትርክ መንገድ ለእኛ አይገባ ነው። አግባብ ያልሆነ ኩርክረችና ንትርከች እንኳ ሰላም ተዎች ተገቢነት የላቸውም። አይቶን ማለት ልንሎም ይገባል። ሰው የፈለገን ሃይማኖት መኮተል ይችላል። ሰዎች ወደ ኛ ሃይማኖቱ ይመጣል። ሰዎች ከኛ ሃይማኖት ወተ ወደ ሌላ ሃይማኖት ይሄዳለሁ። ሞምት ነው። እግዚአብሔር ለሰው እሳትና ውሃ ሙሉ ነፃነት ሰጥቷል። ጽድቁንም ኃጢአትንም በፈለግክበት መንገድ ሂድ፣ እኔ የምትበላውን የምትለብሰውን ሁሉ ነገር እሰጥሃለሁ። ሰማይ ምድሩን ለሰው ልጆች በእኩልነት ተሰጥቷል። ስለዚህ እግዚአብሔር ያላሸማቀቀውን ፍጥረት ለምንድነው ሰው የሚያሸማቀቀ? ፀሐይ ሲወጣ ለሙስሊም ብቻ ይወጣል እንደ? ለጴንጤ ብቻ ይወጣል እንደ? ለኦርቶዶክስ ብቻ ይወጣል እንደ? ለካቶሊክ ብቻ ይወጣል እንደ? ምድርቱ የምታበቅለው ለኦርቶዶክሶች ብቻ ነው? ለሙስሊሞች ብቻ ነው? ለፕሮቴስታንት ብቻ ነው? ለካቶሊክ ብቻ ነው? እባካችሁ ግራና ቀኝን እኔው እባካችን እንረጋጋ። እባካችን ሰኮንን እንበል። እግዚአብሔር ያልከለከለንን ሰላም ሰው አይከልክለን። እባካቸው ሰው ይፈልጉን። ያንተን ሞብትና ሃይማኖት ሲኖክ ተጠንቀቅ። መልስ ስጥ በጨዋነት። ለምሳሌ መንፈሳህን ይቦጣበጣሉ፣ ይፈርሳሉ፣ ይጦፋሉ። ሲልዩ ጭፋ ምን ማለት ነው? ትክክል አይደለም ብዬ ሐሳብን በሐሳብ ሞልሻለሁ። ከዚህ በፊት ለምሳሌ ምሳሌ እንዳልክ አይ ቁርብ ጊዜ እንኳን ምንድነው እንኳን እንዳልካቸው ምንድነው ያለ ሐዋሳ ውስጥ ሲዳማ ውስጥ አንዲት ሴት ነጠላ ለብሳ ሄዳ አትችል መንግስት የኛ ነው ሲል ምን ማለት ነው? ትክክል አይደለም ብዬ ሐሳብን በሐሳብ ሰጥቻለሁ። ፓስተር ዮናታን ጎርለ ተክለ ሃይማኖቱን እንደፈለገ እያገላበጠ ሲያንቋሽሽና ሲሷደብ ትክክል አይደለም ብዬ ሞል ሰጥቻለሁ። ለምን ባለቤቱን ካልና ቋጥሮን አይነቆንቆ ነው ስለዚህ ተከባብረን እንኑር። እናንተም የእኛ ናት እኮ እኛም የእናንተን አንንካ፣ በሚል በጨዋነት ሞል ሰጥቻለሁ። ችግር ካየው ደግሞ ለምን ጳጳሳት አይሆንም? ለምን ካህናት አይሆንም? የራሳቸው የቤተ ክርስቲያን ችግርም ሳይ ይሄ ልክ አይደለም ብዬ ሀሳብ በሀሳብ ሞግታለሁ። እንደዚህ ሁሉ እኛ የሌሎችን አንንካ ብዬ ከዚህ በፊትም ተናግራለሁ፣ አሁንም እናገራለሁ። ግድ የላችም። እፎይን ሊገድሉት ነው። እዛ አካባቢ ያለው ኦርቶዶክሳን ወጣቶች ተነሱ። ምን ማለት ነው? ምን ማለት ነው? በትግራይ በአማራ ክልል በኦሮሚያ በዛ በመሬት በታሪክ ምናምን የምንጨቃጨቀው የምንጎዳደለው፣ ደም መፋሰስ አነሰና እንደገና እኮሌን ያዙት፣ እኮሌን አትያዙት፣ እኮሌን ጠብቁ፣ እኮሌን አትጠብቁ፣ ከዛ ደግሞ ሌላ ደም መፋሰስ እና ምንድነው? ዓላማው ነው ለምሳሌ አንድ ነገር አለ። ታምረ ማርያምን፣ ጎርለ ቅዱሳንን፣ እኛ የምናምንባቸው ታቦታችን፣ በታቦታችን ሶስ ያለው ግጥ ነበር፣ አትንኩብን እንጨት እኮ ነው፣ መክተፊያ እኮ ነው፣ እንትን እኮ ነው። ምንም ይሁን አያገባቸውም አለ አይደለም እንዴ? ለምንድነው የሌሎችን ቁርአን ምንነካ? ለምንድነው በሌሎች መጽሐፍ ላይ አይገባንም? እኮ አይደለም እንዴ? ግዕዝ የቻለ ሁሉ ኦርቶዶክስን ሀሳብ ተረድቷል ማለት አይደለም። አማርኛ የቻለ ሁሉ መጽሐፍ ቅዱስን ወይም ገድለ ቅዱሳን ወይ ተአምረ ማርያም ያነባል ማለት ይረዳል ማለት አይደለም። እውቀት አለው፣ አንድምታ አለው። ሊቃውንት እኮ መንፈሳዊ ኮሌጅ ገብተህ አስራ ሁለት ዓመት ተምረህ እኮ አይጨርስም። አይደለም የቤተ ክርስቲያን አውቅ ለምን ዝም ብለህ ጥራ ዝነጠቅ አይደለም። የመጣው ሁሉ አንስቶ የሚሄደው አይደለም። እንደዚህ ሁሉም ቁራንን አረብኛ የቻለ ሁሉ ይረዳል ማለት አይደለም። ምንድን ያለ ሰሞኑን እፎይ እኛ ዓለማችን ቲክቶክ ላይ መሐመድ የሚለውን ስም እንዲሳቀቁ ምስሊሞች እናደርጋለን። ምን ማለት ነው? ምን ስለሆነ ነው? ሰው በገንዘብ አገሩ በገንዘብ ሃይማኖቱ ደሙን ላቡን አፍስ አገሩ የሚጠብቅ በእኩልነት የምንኖረው ወንድማሞቻችን አይ በነብዩ መሐመድ ምክንያት እንዲሳቀቁ እናደርጋለን ነውር አይደለም እንዲ አይ እኔ አንተን እንደፈለኩ እናገራለሁ አንተ የኔፈለቅ አትናገር ይሄ ጨዋ ደንብ አይደለም ይሄ እኛ ሃይማኖት የሚፈቅደው መንገድ አይደለም ጀብደኝነትን ልኝነቱ ምናምን በቦታ ሲሆን ሁሉ ነገር ያለ ቦታ ሲሆን ይዘገንናል ያስጠላል አትንኮብን አይደለም እንዲ እኔ ለምሳሌ አልፈልግም አልፈልግም። እኔ ለምሳሌ ተአምረ ማርያም፣ ገድለ ቅዱሳን ከልቤ አምናለሁ፣ ከልቤ አምንበታለሁ። ታቦት ሆኖም ሁሉ ነገር ከልቤ አምናለሁ፣ ከልቤ እከተላለሁ። ለዚችም ደግሞ እስከ መጨረሻ የሚገባውን ነገር ሁሉ አደርጋለሁ። ነገር ግን የሌላውን ሰው መንካት አልፈልግም። የኔን አትንኮበኝ፣ ያንተን እንደፈለግ የሚባል አለ። እንደ ሸዋፈራ ደሳለኝ ቢፈልግ ይዘምር፣ ቢፈልግ እንደ መላእክት ወደ ሰማይ ይውጣ፣ ቢፈልግ ኖር ነው በቃ፣ ዝም ጉዳይ አይደለም መጻፍ ጉዳይ አይደለም። ኮሜንት መጻፍ፣ ፀጋ ተገፋል። ጎመሰ ሊሆን ይችላል ላሆን ይችላል። ሞገስ ጨሙረለት ሊሆን ይችላል፣ ቆንሰለት ሊሆን ይችላል። ባለቤት ይወቅ፣ ያን የፈጠሩ አምላክ ይወቅ። በጣም እኛ ቅዱስና መዳቢ ሆነን መገኘት የለብንም። አንተን ሲኖካ ብቻ ነው ተስማማን። አንዳንዶች እንደዚህ ይምላለ። ለምሳሌ እይ ጭፋ ሲሰድባች ዝም ብላች ጦጦ የሚለኝ አለ ለምን ለምን ትክክል አይደለም ለምን መሰለህ እኔ የምፈራው ዛሬ ትሰድበኛለህ ዛሬ ሃይማኖቴን ታንቋሻለህ ነገ ታሳድደኛለህ ከነገ ታርዶኛለህ ለእዛ ነው መልስ የምሰጥ ስለዚህ ሙስሊም ወንድምህን ዛሬ የምትሰድበው ከሆነ ነገ ደግሞ ሌላ ጣጣ ይዘውት እመጣለሁ ነገ ልታሰድደው ትችላለህ ዛሬ በሃይማኖቱ ካሾማ አውቀኸው ዛሬ በሃይማኖቱ ልትሰድበው ከፈለግ ነገ ደግሞ ልታሰድደው ትችላለህ ከነገ ዳይ ልትጎድለው ትችላለህ ስለዚህ አይሆንም ይላል እውነቱን ነው አትንካ። አንድ ሌላ የሙስሊም መምህር መጥተው መጽሐፍ ቅዱስን በሚያንቋሽሽ መልኮ ከተናገረ አንተም ቁራን ዳ አንቋሽሽ አይደለም ብለህ አንተም ሀሳቡን በሀሳብ እውቀቱ ካለህ ሀሳቡን በሀሳብ ሌላውን ምዕመን በማይነካ መልኮ አይደለም ስትማገጥ። ለምሳሌ አንድ ኦርቶዶክሳዊ እና አንድ ፕሮቴስታንት እምነት ወይ አንድ ሙስሊም ቲክቶክ ላይ ሲኮራከረ ሌላ አርፎ ቤቱ የተቀመጠውን ሙስሊም ወይም ኦርቶዶክስ በሚወጋ መልኩ አይደለም። በሚያሳቅቅ መልኩ አይደለም እና እንዲሳቅቁ እንዲሾማ እንዲሾማቁ እናደርጋለን ማለት ስለሆንክ ተወዳጅነቱ ለማግኘት ነው አሽቋለት የሚላል። ይህ እኮ ነው። አንዳንድ ሰው ባለጌ ሰው አይታች ከሆነ መንገድ ላይ እናት እንዲትሆን ይላል እናት እንዲትሆን ይላል። እኔ አሁን ለምሳሌ በእውነት የሆነ ምላቸ አብናረገ በአምስት ዓመት አንዴም ይህን ስድብ ሰው እኔን በአስር ዓመት አንዴም ሰው ሰድበኝ አያቅም እኔም ሰው ከአፌ አይወጣም። ሰው ይሄን ከተሳደበኝ ምናልባት ምን ሊፈጠር እንደሚችለው ነው ያለው እናትን ምን ብለ ሰው እኔን ከሰደበኝ ነገሮች በፍጹም ወደ አልተጠበቁበት አቅጣጫ ይሄዳሉ። አደገኛ ሰው ነኝ እኔ። ስለዚህ ሰውን አልነካ ሰውንም አይነካኝ። አንዳንድ ሰው ግን የሰው እናት ይሰደባል፣ እሱም ይሰደባል። እንኳ ሰላምታው ተው ልነግራቸው አልችልም፣ ብሽሽቅ ልነግራቸው አልችልም እና ትክክል አይደሉም። እባካችን የሰዓትን እኮ የራሳችን አታስነኮ። በጨዋነት ኑሩ። ሰው እኛን ሊያቀን የሚገባው በጨዋነት ነው። መጽሐፍ ቅዱስ የሚለው ሌላ፣ እኛ ምንኖርበት መንገድ ሌላ። ይሄ ጉራቢ ይሄ ቆኝ ስጠው ይላል። ስሜት ነ እኛን የሚመራል? ቃሉ አይደለማ? የሚመራል መምህር የለማ? አስተዳዳሪ የለንማ? አባት የለንማ? ዝም ብለን እንደ በግ ነው የምንጓዘው፣ እረኛ እንደሌለው በግ። እንደዚህ አይደለም ግን ክርስትና። ጨዋነት ነው ክርስትና ስነ ምግባር ነው። ስኑት ክርስትና የሌሎችን ማክበር ሌሎች አንተን እንዲያከብሩ ማድሮግ ነው። ክርስትና ትዕግስት ነው። ክርስትና ጫኑት ነው። ረአናረቀ ምርር፣ ግድያ፣ ግድያ፣ ግድያ፣ ግድያ፣ ጭፍጭፍ፣ ሁሉ ነገር በታሪክ እንጎዳደል ይላል። ይሄ ታሪክ የእኔ ነው፣ ያዙኝ ልቆቀኝ። ያ ታሪክ የእኔ ነው፣ ያዙኝ ልቆቀኝ። ይሄ መሬት የእኔ ነው፣ ያዙኝ ልቆቀኝ። ይሄ እንትን የእኔ ነው፣ ያዙኝ ልቆቀኝ። አንዱ መባይ ማነት እንዴ? የሰው ልጅ እኮ ክብር ፍጥረት ነው እና እባካችሁ፣ በቃ ይሰለቻል። እኔ በግሌ ሰለቸኝ። እናረጋ እናረጋ ይሄን ነው ብን ብለ ጥፋ ጥፋ ያለኝ ነው። በጣም ነው የሚሰለቸው እና

ትግራዋይ አማራ ሲዳማ ምናምን ወላይታ ሀዲያ ተብሎ በየ ቲክቶክ ስድብ ነው እንደገና በመሬት ጉዳይ ብጥብጥ ነው በታሪክ ጉዳይ ብጥብጥ ነው በሃይማኖት ጉዳይ ብጥብጥ ነው የሆነ ልንጠፋይ ወደ ጫፍ ጋር እየሄድን ይመስለኛል እና እባካችሁ ባህን የሃይማኖቱ ትንሽ አቆዩልን እውነት የማያስችላቸው ከሆነ ትንሽ ትንሽ ትንሽ አንዳንድ ነገሮች መስመር ያዝና እባካችሁ ቆስ ብላቸው ትጨቃጨቃላችሁም ትኮራኮራላችሁም